አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የፋኖ ቡድን ጋር ተገናኝተናል አጀንዳ ማስረክቦናል ሲል የብልጽግናው መንግሥት ተቋም ገለጸ። የዚህ የፋኖ ቡድን ማንነትን በተመለከተ ምላሽ ሰጥቷል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ ስለ ታሪፉ ተናግሯል። ዶናልድ ትራምፕ ያወጁትን የታሪፍ ታሪፍ ዝርዝር ተከትሎ ሀገራት ወደ ንግድ ጦርነት እያመሩ ነው በሚባልበት በዚህ ወቅት የብልጽግናው ፕሬዚደንት ደግሞ ጨዋታውን መጫወት ነው ይላሉ። የምትሰሙት ሌላኛው ጉዳይ ይሆናል። በኦሮሚያ ክልል የኦሮሞ ነጻነት ጦር ይፋ ያደረገውን የሺ ግንባር ዘመቻ ተከትሎ በርካቶች መገደላቸው ተሰማ። በመንግስት ኃይሎች ካምፖች ላይም ጥቃቶች ደርሷል። ተጨማሪ አለን። በአማራ ክልል የመንግስት ኃይሎች ከስምሪት መጥፋት መቀጠልና በጥቃቶች የሚደርሰው ጉዳት አሁን ማሳሳቢ ሆኗል። የመከላከያ ሰራዊቱ ደግሞ እኛን የገጠመ ሁሉ ተደምስሷል፣ ተማርኳል፣ የተረፈው ጫካ ገብቷል ብሏል። ትሰሙታላችሁም። የደህንነት ሹሙ ሬድዋን ሁሴን በጦርነቱ ዙሪያ እንዲመክሩ ወደ እንግሊዝ ለንደን ተልኳል። ይህ በእንዲህ እንዳለ ተፋላሚ ኃይሎት የዩ መንግስት አቋቁም ያለው ሲል አሳውቋል። ተጨማሪውን ይዘናል። በቤንሻንጉል ጉምዝ ክልል ባለፉት ሶስት ዓመታት በግጭት ምክንያት ከወደሙ 374 ትምህርት ቤቶች ውስጥ አንዱም ተመልሶ አለመገንባቱ ተነገርም። በአፋር ክልል ደግሞ ከ300 በላይ ትምህርት ቤቶች በጦርነቱ ምክንያት ቢወድሙም መልሰው የተገነቡት አራት ብቻ መሆናቸው በፓርላማው ቀርቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ቡድን ጋር ተገናኝተናል አጀንዳ ማስረክቦናል፣ ሲል የብልጽግናው መንግስት ተቋም ገለጸም። የዚህ የፋኖ ቡድን ማንነትን በተመለከተ ምላሽ ሰጥቷል። በሀገሪቱ ተቋሚ ፖለቲካ ኃይሎች በኩል ገና ከጅምሩ የገለልተኝነት ጥያቄ የቀረበበት ታጣቂ ቡድኖች ውድቅ ያደረጉት ጠቅላይ ሚኒስትሩ ካቋቋሟቸው ኮሚሽኖች አንዱ የምክክር ኮሚሽኑም ከሰሞኑ በአማራ ክልል የአጀንዳ ስብሰባ ላይ መክረቡን መግለጹ የሚታወስ ነው። በባህር ዳር በነበረው መድረክ ላይ ራሳቸውን የእርቅ አካል አድርገው የሚገልጹት ኮሚሽኖ ዶኖሮች ውስጥ አንዳቸው የብልጽግናውን ስብከት ይዘው የአማራ ክልል ወጣቶችን እንቅስቃሴንም ጩኸት ብለው ጸጥ ይላል ሲሉ መደመጣቸው መነጋገሪያ ነበርም። ሰላም ነው፣ ለአማራ ክልል ሰላም ነው፣ ለኢትዮጵያ ሰላም ነው። በቃ ሰላም ይቀጥላል፣ ጫጫታ ጸጥ ይላል። በእርግጥ ጠቅላይ ሚኒስትሩን የመንግስት ስርዓት ለውጥ አድርጎ ፕሬዚደንት የማድረግ መነሻ ግብ እንዳለው የሚነገርለት ይህ የምክክር ኮሚሽን ሹማምንት ከዚህ በፊትም ለአገዛዙና አላማዎቹ ባላቸው ድጋፍ ነው የሚታወሱት። ዋና ኮሚሽነሩ ፕሮፌሰር መስፍናሪያ መሪ ማግኝተን ነበር ህዝብ አጣን እንጂ የሚል ንግግር በተሰማበት የውዳሴ አብይ መድረክ ላይ ለማየት እንኳን ተጣምሜ የማልፈው ቤተ መንግስቱ ውስጥ አሁን እንድገባ በቃው ማለታቸው የሚዘነጋ አይሆንም። ይህ ቤተ መንግስት እንደዚህ ስገባ መጀመሪያ በነገራችን ላይ ቀድሞ ሳልፍ ከድሮ ጊዜ ቅድብ ለባልደረቦቼ ስነግር ነገር ነበር። ዳግማዊ ኤሌክቶርቴ ስማር ስድስተኛ ክፍል ሆኜ እዚህ ቤተመንግስት ገብቻለሁ። ለምን የቀደሞ ኃይለ ስላሴ ወታደሮች ውስጥ አንድ ኮሎኔል የእኛ ጓደኛ አባት ስለነበሩ ገብተን አይተናል። ያን ያህል እንደልባችን ገባ ነው። ከዚያ በኋላ ግን ላለፉት አርባ ስንት ዓመት በዚህ እንኳን በታች ስናልፍ፣ እንደዚህ ብለን ተጣመን ነው የምናልፈው። ሌታለውን እዚህ ገብተን ያለው ሁኔታ ልና ሌላኛው ኮሚሽነር ዮናስ አዳዬ ደግሞ ብዙዎች ከትግራዩ ጦርነት ጋር አያይዘው ያስታውሷቸዋል። ጦርነትና ዘመቻ ሳይሆን ምክክርና ንግግር ሀቀኛ እስከሆነ ድረስ ለሀገሪቱ ወቅታዊ ችግሮች መፍትሄ መሆኑ መሆን ቢሆንም ያሁኑ ኮሚሽነር ከአራት ዓመታት በፊት የክተት ዝመት መከት አካል እንደነበሩ ግን የሚታወስ ነው። ህዝቡንም በየአካባቢው የሚንቀሳቀሱ ጸጉረ ልውውጥ ያሏቸውን ኃይሎች እንዲጠቁም ሲጠይቁም እኔም መዝመት አለብኝ፣ ተማሪዎችም ወደ ውትድርና ይግቡ በማለትም በብሔራዊ ቴሌቪዥን ቀርበው ሲናገሩ ነው የሚታወሱት። እያንዳንዱ በህይወት ያለ ሰው የሚኖርለት ዓላማ የሚሞትለት ዓላማ ያስፈልገዋል። ስለዚህ እነዚህ ተማሪዎች ወይም ወጣቶች ወይም ወታደር ለመሆን ብቻ እኛም ብንቀላቀልበት ብዙዎቻችን፣ ምክንያቱም ሀገር ስትደፈር የሀገር መሰረቱ ስናካ ዝም ብሎ ማየት በራስ ልና ለጥያቄ ስነሳ ከሰውነት ወደታችን መውረድ ነው የሚሆን። ሰፈርን መከላከል ምክንያቱም በተለያዩ መንገድ ነው ጠላት የሚመጣው። በአንድ መንገድ ብቻ አይደለም፣ ታጥቆ ብቻ አይደለም እና በስለላም ራስን ቀይሮ የሚመጣበት ሁኔታ አለ። ስለዚህ እያንዳንዱ ደግሞ ወጣት፣ ሽማግሌ፣ አዛውንት እያንዳንዳችን አካባቢዎችን ነቅተን መጠበቅ መቻል አለብን። የሆነው ሆኖ አሁን የጦርነት ቀጠና በሆኑት አማራና ኦሮሚያ ክልሎች አጀንዳ ማሰባሰቡን አጠናቅቅ ያለው ሲል ኮሚሽኑ ገልጿል። በዚህ ሂደት ውስጥ ደግሞ ከፋኖ አጀንዳ ተቀበልኩ ሲሉ ኮሚሽነር መስፍናሪያ ተናግሯል። አንድ የፋኖ ቡድን ከዚህ በፊት አግኝቸው እንደነበር ገልጫ ለው አሁን ደግሞ አጀንዳ አስገብተዋል ሲሉም አንስቷል። የትኛው ቡድን በሚል ከቀረበላቸው ጥያቄ ጋር በተያያዘ ምላሽ ሰጥቷል። ከአንድ ታጣቂ ጋር ቡድን ጋር እንደተገናኘሁ ተናግሬ ነበር ከአሁን በፊት ና ያው ታጣቂ ቡድን አሁንም ቢሆን አጀንዳቸውን በትክክል አዘጋጅተው ጥያቄያቸውን ሙሉ በሙሉ አዘጋጅተው ቅርቡ ልከውልኛል። እንደው ገና ለኢትዮጵያ ሀገራዊ ምክክር ምክር ቤት አላቀረብኩትም። ይሄ ባለፈው ሳምንት የሆነ ነው። እዛን ታጣቂ ቡድን ማንነት መናገር የምችለው ያ ታጣቂ ቡድን ፈቃዱን ሲሰጠኝ። ያፍ ታጣቂ ቡድን ደግሞ ወጥቶ እኔ ነኝ ካለ መብቱ ነው። ያንን ማለት እንችላለን፣ ካስፈለገም ሚዲያም ላይ ልናወጣው እንችላለን ነው ያሉ ትችላላችሁ። አጀንዳ ማድረግና አለማድረግ የሚችልና የማይችለው በሚል በአዲስ አበባው የመጀመሪያው መድረክ ላይ በጠቅላይ ሚኒስትር አብይ አህመድ የአጀንዳ ወሰን የተሰጠው ኮሚሽኑም የፋኖ ኃይሎች አጀንዳ ሊሰጡን ከነጦር መሳሪያቸው ከተማ መምጣት ይችላሉ ሲልም ነው የገለጹም። ጠቅላይ ሚኒስትር ዐቢይ አህመድ ስለ ታሪፉ ተናግረዋል። ዶናልድ ትራምፕ ያወጁትን የታሪፍ ዝርዝር ተከትሎ ሀገራት ወደ ንግድ ጦርነት እያመሩ ነው በሚባልበት በዚህ ወቅት የብልጽግናው ፕሬዚደንት ደግሞ ጨዋታውን መጫወት ነው ይላሉ። ከሳምንታት በፊት ዶናልድ ትራምፕ ያስተዋወቁት የታሪፍ ጭማሪም ዛሬም ከቻይና ጋር ወደ ንግድ ጦርነት እንዲገቡ ያስገደዳቸው፣ በርካታ የዓለም ሀገራትም ተቃውሟቸውን ከመግለጽ አልፈው የአጸፋ እርምጃዎችን እንዲወስዱ ያደረገ ነው። በእርግጥ የታሪፍ ለተወሰኑ ወራት ከቻይና ውጭ ተግባራዊ ነቱ እንዲዘገይ ትራምፕ ወስኗል። ያን የትራምፕ ውሳኔን ተከትሎ የብልጽግናው መንግስት የሰጠው ምላሽ ግን ብዙዎችን አስገርሞ ነበር። አስር በመቶ ብቻ ነው የተጣለብን፣ ስለሆነም በደስታ እንቀበለዋለን የሚል እንደነበርም የሚዘነጋ አይሆንም። ከኢትዮጵያ በተመሳሳይ አስር በመቶ ጭማሪ የተደረገባቸው እንደ አውስትራሊያና ብራዚል ያሉ ሀገራት ወዲያው ተቃውሟቸውን ማሰማታቸውን ግልብ ይሏል። የሆኖ ሆኖ ወደ ቬትናም የተጓዙ ጠቅላይ ሚኒስትር አብይ አህመድ የዓለም የንግድ ቀውስን ለጨዋታው ይመቸናል ሲሉ ተደምጧል። ቀውስ በመፍጠር ሀገርን በመምራት የሚታወቀው አገዛዝ መሪ እንደመሆናቸው ይህ አቋማቸው የሚያስገርም ባይሆንም የዓለም ነባራዊ ሁኔታና የኢትዮጵያ ዝቅተኛ ታሪፍ ለጨዋታው እንጠቀምበታለን ሲሉ ግን ተሰምተዋል። ትክክለኛው የዓለም የንግድ ጨዋታ ለኢትዮጵያ መጣለትን አድቫንቴጅ መጠቀም ያለብን ጊዜ አሁን። በንጽጽር ብዙ የሚገዙ ሀገራት ያስቀመጡት ታሪፍ ላይ የእኛ ዝቅ ይላል፣ ከዚህ ሀገርም ዝቅ ይላል፣ ከብዙዎቹ ዝቅ ይላል ና ያን አድቫንቴጅ ለመጠቀም ኢትዮጵያ ከሌሎች ሀገራት የንግድ ቀውስ ሳይሆን የምታተርፈው እንዳገዋ ያሉ ዕድሎችን ስትጠቀም ተወዳዳሪ የሚያደርጓትን ኢንዱስትሪዎችን ስታስፋፋ ነው የሚለው መከራከሪያ የሚመጣው ሙዚጋ ነው። እንዳለመታደል ሆኖ የብልጽግናው ዘመን ማስፋፊያዎች የኢንዱስትሪ ፓርኮች ሳይሆኑ ጥቂት ሰዎች የሚዝናኑባቸው ፓርኮች ናቸው። ሰፊ የስራ እድል የሚፈጥሩና ለአንድ ደሃ ሀገር የሚጠቅሙ ኢንቨስትመንቶች ታጥፈው ቤተመንግስት ተገንብቶባቸዋል፣ አሊያም ጦርነት ተደርጎባቸዋል። ጠቅላይ ሚኒስትሩ እንደሚሉት በአለም የንግድ ቀውስ ተጠቃሚ ከመሆን በፊት እንደ አጓ ያሉ ያለ ቀውስ የኢትዮጵያ ምርቶች ካለ ታሪፍም አሜሪካ ውስጥ የሚሸጡባቸው እድሎችም ነበሩ። ብልጽግናቸው ግን በጦር ወንጀል ተከሶ ኢትዮጵያ ይህንን እድል እንድታጣ አድርጓል። ኢትዮጵያ ከአጓ ከመታገዷ ሶስት አመት አስቀድሞ በ2011 ዓ ም ይህንን እድል በመጠቀም 246 ሚሊዮን ዶላር የሚያወጡ ምርቶችን ወደ አሜሪካ ልካ ነበር። ሀገሪቱ ባለፈው የአውሮፓውያኑ ዓመት ወደ አሜሪካ የላከችው ምርት ግን ከ2023 ጋር ሲነጻጸር የ24 ሚሊዮን ዶላር ቅናሽ ታይቶበታል በ2015 የተካሄደ ጥናት እንደሚያሳየው ኢትዮጵያ ከአገዋ መታገዷን ተከትሎ እድሉን ሲጠቀሙ የነበሩ 63 በመቶ ጨርቃ ጨርቅ አምራቾች ወደ አሜሪካ የላኩት ምርት እጅጉን ቀንሷል አርባ በመቶ አምራቾች ደግሞ ሰራተኞቻቸውን በትነዋል ጠቅላይ ሚኒስትሩ አሜሪካን ጨምሮ በኢትዮጵያ ላይ ሀገራት የሚጥሉት ታሪፍ ተጠቃሚ ያደርገናል ሲሉ ቢገልጹም ባለሙያዎች ግን ጥቅምም ጉዳትም ያለው ስለመሆኑም ነው የሚያስረዱት ለምሳሌ የታሪፉ ጭማሪ የሸቀጦች ዋጋ በአ አሜሪካ እንዲጨምር ያደርጋል። በዚህ ሳቢያ ገዢዎች ይቀንሳሉ። ያ ደግሞ በሀገር ውስጥ ያሉ አምራቾች ምርታቸው ሊቀንስና አቅማቸውንም ሊያዳክመው እንደሚችል በማንሳት በኦሮሚያ ክልል የኦሮሞ ነጻነት ጦር ይፋ ያደረገው የሺ ግንባር ዘመቻን ተከትሎ በርካታዎች ተገደሉ። በመንግስት ኃይሎች ካምፖች ላይም ጥቃቶች ደርሷል። ከትናንት ጀምሮ የኦሮሞ ነጻነት ሰራዊት ሺ ግንባር የተሰኘ አዲስ ዘመቻን በመላው ኦሮሚያ ማስጀመሩን መግለጹ የሚታወስ ነው። የኦሮሞ ትግል ሰማዕታት መስዋዕትነት ለማስታወስ ያለመ ነው ያለው ይህንን ዘመቻውን በተመሳሳይ መልኩ ልክ ከአንድ ዓመት በፊት በዚህ ወቅት የሰማዕታት መታሰቢያ ዘመቻ ወይንም ዘመቻ ኢርቦሽኒጋ በሚል አዋጅ አስተላልፎ እንደነበር ይዘነጋ ማይዘነጋም፣ የሆነ ሆኖ ይህንን አዲስ የታወጀ ዘመቻን ተከትሎ በበርካታ የክልሉ አካባቢዎች ላይም ውጊያዎች መከፈታቸውና በመንግስት ኃይሎች ካምፖች ላይም ጥቃቶች መድረሳቸው ተሰምቷል። ከዓመታት በፊት ተከታታይ የድሮን ጥቃቶች ተፈጽሙባት የምትታወቀው የምዕራብ ሸዋ ዞን ጮቢ ወረዳም ዛሬ የተፈጸመው ጥቃት በርካታ የመንግስት ወታደሮችን ለጉዳት የዳረገ ሆኗል። የኦሮሞ ነጻነት ሰራዊት በደርዘን የሚቆጠሩ የመንግስት ኃይሎች ከመግደሉ ባሻገር በርካቶችን ማረክ ያለው የሚል መረጃ ማሰራጅቷል። ምዕራብ ወለጋ ዞን ቄልጦ ካራም፣ ቄለም ወለጋ ዞን አንፊሎ አሼ ከተማ አስተዳደር፣ ምስራቅ ወለጋ ዞን ዋማ ሀገሎ ወረዳም፣ ቡኖ በደሌ መኮ ወረዳም፣ በፈንታሌ ወረዳ ና ሌሎችም አካባቢዎች ውጊያዎች አሊያም ጥቃቶች ከተመዘገቡባቸው ውስጥ የሚጠቀሱ ናቸው። ይህን የነጻነት ሰራዊቱን ዘመቻ ተከትሎ ካቶች መልስ አብዲስ አስተዳደር በኩል እስካሁን የተሰጠ ማብራሪያ ግን የለም። የመከላከያ ሰራዊቱ ስድስተኛ እዝ ደግሞ በሰሜን ሸዋ ዞን ሄደቧ ቦቴ የነጻነት ጦሩ በርካታ አባላት እንደመሰስኩ የተረፉትም እጅ ሰጡኝ የሚል መግለጫን አውጥቷል። በአማራ ክልል የመንግስት ኃይሎች ከስምሬት መጥፋት መቀጠልና በጥቃቶች የሚደርሰው ጉዳት አሁን ማሳሳቢ ሆኖ ቀጥሏል። የመከላከያ ሰራዊቱ ደግሞ እኛን የገጠመ ሁሉ ተደምስሷል፣ ተማርኳል፣ የተረፈው ጫካ ገብቷል ብሏል። በክልሉ ውጊያው ይበልጥ እርስ በርስ ሲሆን ዘንድ አስር ሺህ አካባቢ የሚሆኑ የአድማ ብተና ፖሊስ አባላት በቅርቡ ተመርቀው በተለያዩ ወረዳዎች መበተናቸው የሚታወቅ ነው። እነዚህ የክልሉ የጸጥታ አካላት ጎጃም ብራቃት አካባቢ ከሌሎች የመንግስት ኃይሎች ማለትም የመከላከያ ሰራዊት አባላት ጋር የተኩስ ልውውጥ ማድረጋል ቸውም እንደዚሁም ከቀናት በፊት ወልድ አቅራቢያ ገብርኤል ተራራ ተብሎ በሚጠራ ስፍራ ደግሞ በርካታ የአድማ ብተን አባላት ድንገተኛ ጥቃት በነበሩበት ስፍራ ላይ ተከፍቶባቸው የከፋ ጉዳት መድረሱም ይታወሳል። ከትናንት በስቲያ ከሚሊሻና ከመከላከያ ሰራዊት አባላት ጋር ስምሪት በወሰዱበት ቢቡኝ ድጎጽዮን እንደሌሎች የመንግስት ኃይሎች ሁሉ ተመሳሳይ የህይወት መስዋዕትነት ከፍሏል። ነዋሪዎች ለዋዜማ ወደ ከተማ የፋኖ ኃይሎች በአምስት አቅጣጫ ነበር ጥቃት የከፈቱት ይላሉ። የመንግስት የጸጥታ ኃይሎች በሚገኙባቸው ካምፖችና ምሽጎች ላይ ጥቃት መፈጸማቸውም፣ በዚህም በርካታ የመንግስት የጸጥታ አካላት መገደላቸውንም ይናገራሉ። ከፋኖ ኃይሎች ሁለት መሞታቸውን እንደተረዱና ጥቃቱን ተከትሎ የመከላከያ ሰራዊት አባላት ለጥቃቱ አጻፋ በሚመስል መልኩም በመንገድ ላይ ሰላማዊ ዜጎችን መግደላቸውንም የዘገባ ምንጫ ተከልከሏል። ከጥቃቱ በኋላ ወደ አጎራባች ከተሞችና ወደ ባህር ዳር የሚደረግ የትራንስፖርት እንቅስቃሴ መቆሙንም አንስቷል። በክልሉ ጦርነቱ ከመከላከያ ሰራዊቱ ባሻገር በየጊዜው እየሰለጠኑ ስምሪት የሚሰጣቸው የሚሊሻና ና የአድማ ብተን አባላትም ሰለባ የሆኑ ነው። ይህንን ሽሽት ከስምሪት የሚሰወሩት ቁጥርም በርካታ ነው። ወደ ምዕራብ ጎንደር መተማ ተልከው ከነበሩት የአድማ ብተን አባላት ውስጥም በደርዘን የሚቆጠሩት መጥፋታቸው የዚህ የቅርብ ማሳያ ነው። እነዚህ የአድማ ብተን አባላትን የክልሉ ር መስተዳደር አቶ አረጋ ከበደ በምርቃታቸው ወቅት ሙሴዎቻችን እንዳሏቸው መዘገባችንም ይታወሳል። በየአካባቢው በየሸለቆው በየሽቱና በየሻቀው በየጫካው ያለውን ጽንፈኛ ኃይል አደብ በማስገዛት እና ክልላዊ ሰላማዊ ሁኔታ እንዲፈጠር በማድረግ ትልቅ ተልዕኮ መወጣት ይኖርባቸዋል። ምክንያቱም እናንተ የሰላም ዘቦች ናችሁ፣ የመረጋጋት ሙሴዎች ናችሁ። በአማራ ክልል የቀጠለውን ጦርነት ተከትሎ መግለጫዎቹን የቀጠለው የመከላከያ ሰራዊቱ ደግሞ ሰራዊቱን የገጠመ ሁሉ ተደምስሷል፣ ተማርኳል፣ የተረፈውም ጫካ ገብቷል ብሏል። ኃይሉ ከተደመሰሰ ሁለት ዓመት ከሚጠጋ ጊዜ በኋላ አየር ኃይልና ሜካናይዝድን በማሰማራት ጭምር ውጊያ እየተደረገ ያለው ታዲያ ከየትኛው ኃይል ጋር ነው የሚለው ግን አልተመለሰም። ይልቁንስ የፋኖ አመራሮች ሲገደሉ የሰራዊቱን ማዕረግ ሳይገባቸው እየተሰጣቸው ነው በማለት አንስቷል። የተገደሉ የፋኖ አመራሮች በመከላከያ ሰራዊቱ ከፍተኛ ማዕረግ ስም ጀነራልን ጨምሮ በመስጠት መጥራት በፋኖ ኃይሎች በኩል አልፎ አልፎ የታየ ስለመሆኑ የሚታወቅ ነው። የመከላከያ ሰራዊቱም ስንደመስሳቸው በሀገሪቱ የክብር ማዕረግ ስም ሲጠሩናም እንደ መቀስቀሻ ሲጠቀሙበት ያለ ስራውም ሲያወድሱት ሲክቡትና ሲቆልሉት ማየት ቡድኑ ከባዶ ሜዳ ጩኸት በዘለለየትም የማይደርስ ከንቱ መሆኑን የሚያመላክት ነው የሚል ሀተታ አካቷል። የደህንነት ሹሙ ሬድዋን ሁሴን በጦርነቱ ዙሪያ እንዲመክሩ ወደ እንግሊዝ ለንደን ተልኳል። ይህ በእንዲህ እንዳለ ተፋላሚ ሀይሉ ትይዩ መንግስት አቋቁም ያለው ሲል አሳውቋል። የሱዳኑ ጦርነት የሱዳናውያን ብቻ ሳይሆን የውክልና ጦርነት ማዕከል ሆኖ የቀጠለ ነው። እንደ ተባበሩት አረቢ ምሬቶች ባሉ የአፍሪካ ቀንድ የጦርነት ስፖንሰሮች የሚደገፈው የፈጥኖ ደራሽ ኃይሉ ባንድ ወገን፣ ግብጽ፣ ሳውዲ አረቢያ ያስመረው አገዛዝን ጨምሮ ድጋፍ ያለው የሱዳን ጦር ደግሞ በሌላ ወገን የሱዳን መንግስት የአራት ኪሎ መንግስት በተደጋጋሚ ጦርነቱን በማባባስ ነው አማጺ ኃይሉን በመደገፍ ሲከሰውም ተሰምቷል። ጠቅላይ ሚኒስትሩ የ15 ሚሊዮን ዶላር እርዳታ ለሱዳን አቀርባለሁ ባሉ ማግስት ከፖርት ሱዳን የተሰጣቸው ምላሽም የሚታወስ ነው። የሆነ ሆኖ ትናንት በሱዳኑ ጦርነት ላይ ያተኮረ መድረክ በእንግሊዝ ለንደን ተደርጎም የደህንነት ሹሙ ሬድዋን ሁሴንም ተልከዋል። ዘላቂ የተኩስ አቁም ይደረግ የሚል ጥሪም አቅርበዋል። አገዛዛቸው በሀገር ውስጥ እያደረገ ላለው ጦርነት መቼ ተኩስ አቁም እንደሚያደርግ ባይገልጹም የሱዳን ግጭት አፈታት በሱዳናውያን ሊመራ ይገባል ሲሉ ግን ተናግረዋል። በእርዳታ አቅርቦት የተኩስ አቁምና ለጦርነቱ ፖለቲካዊ መፍትሄ ማምጣት ላይ ትኩረቱን ያደረገ ስብሰባ ላይ የበርካታ ሀገራት ተወካዮችም ታድሟል። በዚህ ጉባኤ ላይ የተገኙት የብሪታንያው የውጭ ጉዳይ ሚኒስትር ዴቪድ ላሚ የሰላም መንገድ እንዲፈጠር ጠይቋል። ይበእንዲህ እንዳለ በሱዳን ጦር በአብዛኛው የሱዳን ክፍል የተሸነፈው የፈጥኖ ደራሽ ኃይሉ ትይዩ መንግስት መመስረቱን አውጇል። በሱዳን ፈጥኖ ደራሽ ኃይልና በሀገሪቱ ወታደራዊ ኃይል መካከል የተከሰተው ጦርነት ሁለት ዓመት ያስቆጠረ ሲሆን በሀገሪቱ ያለው ቀውስም በዓለም ግዙፉ ነው። ፈጥኖ ድራሽ ኃይሉ መሐመድ ሀምዳን ዳጋሎ ሀሚቲም ቡድናቸው ብቸኛውንና ለሱዳን የሚበጀውን የወደፊት ኃይል እየፈጠረ ስለመሆኑ ይናገራሉ። ይህ መግለጫ ይፋ ያደረጉት ደግሞ የሱዳን ጦርነት ሁለተኛ ዓመትን ምክንያት በማድረግ በለንደን ከፍተኛው ጉባኤ እየተደረገ ባለበት ተመሳሳይ ወቅት ነው። በጀነራል አብዱል ፈታህ አል ብሩሃን የሚመራው የሱዳን ጦር ደግሞ የፈጥኖ ደራሽ ኃይሉ መገኛ የሆኑና ከአል ፋሽር ከተማ ወጣ ብለው ያሉ ቦታዎችን በቦምብ ማጥቃቱ ተሰምቷል። ይህም በመቶዎች የሚቆጠሩ ዜጎች ዘምዘም የስደተኞች መጠለያን ጥለው እንዲሸሹ አድርጓል። ሀምዳን ዳጋሎ እንዳሉት ደግሞ ፈጥኖ ደራሽ ኃይሉ እየገነባ ያለው የሕግ የበላይነት እንጂ በግለሰቦች የሚመራ ሀገርን አይደለም። እኛ የበላይነትን ሳይሆን አንድነትን ነው የምንፈልገው የትኛውም ብሔር፣ ክልል አሊያም ሃይማኖት ከሱዳናዊ ማንነት የበለጠ ቦታ ሊኖረው ይገባል ብለን አናምንም ይላል በቴሌግራም የለቀቁት መግለጫ። አክለው መንግሥታቸው በፈጥኖ ደራሽ ኃይሉ ቁጥጥር ስር ላሉ ቦታዎች ብቻ ሳይሆን ለመላው ሀገሪቱ ትምህርትና የጤና አገልግሎት የመሳሰሉ መሰረታዊ አገልግሎቶችን እንደሚያሟላ ገልጿል። የፈጥኖ ደራሽ ኃይሉ በቅርቡ ባደረሳቸው ተከታታይ ጥቃቶች ግን ከ400 በላይ ሰላማዊ ዜጎች መገደላቸውን የተባበሩት መንግስታት ድርጅት ታማኝ ምንጮችን ዋቢ አድርጎ መግለጹ ይታወቃል። በቤንሻንጉል ጉምዝ ክልል ባለፉት ሶስት ዓመታት በግጭት ምክንያት ከወደሙ 374 ትምህርት ቤቶች መካከል አንዱም ተመልሶ አለመገንባቱ ተነገረም። ይህ የክልሉ የትምህርት ቤቶች ውድመት ጥያቄም በፓርላማው ተነስቷል። ጥያቄ የተነሳው የትምህርት ሚኒስቴር የዘጠኝ ወራት የስራ ክንውን ሪፖርቱን ለህዝብ ተወካዮች ምክር ቤት ባቀረበበት ወቅት ነው። የትምህርት ሚኒስቴር በሰሜኑ ጦርነት ምክንያት በአፋር ክልል ከወደሙ ከ300 በላይ ትምህርት ቤቶች ውስጥ መልሶ መገንባት የቻለው አራት ብቻ መሆኑን በፓርላማ ጥያቄ አስነስቷል። በግጭት ጉዳት የደረሰባቸው ትምህርት ቤቶች በፍጥነት ትምህርት ሚኒስቴር እየገነባ አይደለም የሚል ጥያቄም ተከትሏል። የፓርላማ ባሉ የቤት ቴረሱ በተባሉ ሁለት ዞኖች አማራጭ ሆኖ የማስተማሪያ አካባቢ ሌላ ተማሪዎች ሊማሩ የሚችሉበት ዛፍ ስር ሆኖ ነው። ስለዚህ የትምህርት ሚኒስቴር የወሰደው ኃላፊነት በአግባቡ ተወጥቶ የማስተማር ሂደት ወደነበረበት ሊመልስ አልቻለም በማለት አቅርበዋል። ሌላ የምክር ቤት አባል በበኩላቸው በቤንሻንጉል ጉሙዝ ክልል ባለፉት ሶስት ዓመታት በግጭት ምክንያት 374 ትምህርት ቤቶች ወድመዋል። እነዚህ ትምህርት ቤቶች መልሶ ለማቋቋም ምን እየተሰራ ነው የሚል ጥያቄ ጠይቀዋል። የትምህርት ሚኒስትሩናም በሀገሪቱ ባለፉት ዓመታት እነዚህ ትምህርት ቤቶች መውደም ምክንያት የሆኑ ጦርነቶችን ሲያፋፍሙ የነበሩት ብርሃኑ ነጋ በሰጡት ምላሽ የአፋሩ ክልል መልሶ ግንባታ በታቀደው ልክ መሄድ ያልቻሉም በራሱ በክልሉ ምክንያት ነው ሲሉ ተጠያቂነቱን ወደ ሰመራ ልከዋል። የቤንሻንጉል ጉምዝ ጉዳይን በተመለከተ የትምህርት ሚኒስትሩ በሰጡት ምላሽ በጦርነት የፈረሱ ትምህርት ቤቶችን ስናያየ ነው የአማራና የአፋር ክልሎችን ብቻ ነው የሚል ምላሽ አቅርበዋል። የብልጽግናው አገዛዝ የጦርነት ፕሮጀክቶችን የደገፉት ሚኒስትሩ ብርሃኑ ነጋም በአጠቃላይ በሀገሪቱ ከአምስት ሺ የሚልቁ ትምህርት ቤቶች መውደማቸውን መግለጻቸውም ይታወሳል። የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማል።